ሰበር ዜና። በደቡብ ኢትዮጵያ የተከሰተው ገዳይ ወረርሽኝ ምንድን ነው? እስካሁን መድኃኒት አልተገኘለትም። ሰላም፣ የኢትዮ ፎከስ ቤተሰቦች የእለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። ባለፉት ጥቂት ሳምንታት በደቡብ ኢትዮጵያ ክልል ጅንካ ከተማ ውስጥ ምንነቱ በውል ባልታወቁ በሽታ የተያዙ የስድስት ሰዎች ህይወት ማለፉን ቢቢሲ በአካባቢው ካለ የሕክምና ተቋማትና ባለሙያዎች ጋር አረጋግጧል። በበሽታው ከሞቱት ስድስት ሰዎች መካከል ለታማሚዎች ሕክምና ሰጡ የነበሩ ሁለት የጤና ባለሙያዎች እንደሚገኙበት ምንጮች ለቢቢሲ ተናግረዋል። በበሽታው የተያዙ ሰዎች የተለያዩ ምልክቶችን የሚያሳዩ ሲሆን፣ የበሽታው ምልከታ የታየባቸው ታማሚዎች ላይ በፍጥነት የኩላሊት ስራ ማቆም እንደሚያጋጥማቸው ተገልጿል። የፌዴራል ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በደቡብ ኢትዮጵያ ምንነቱ መረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን ህዳር 3 2018 ዓ.ም በጋራ ባወጡት መግለጫ አስታውቀዋል። እንዲህ ያለው በሽታ ምንድን ነው? ከሌሎች በሽታዎች ጋር ይዛመዳል? ምልክቶቹ ምንድን ናቸው? እንዴትስ ይተላለፋል? ህክምናስ አለው? የሚሉ ጥያቄዎች እስከ ዛሬ በቂ ምላሽ አላገኙም። የዓለም ጤና ድርጅት መረጃ እንደሚያመለክተው ቫይራል ሂሞራጂክ ፊቨር ለተለያዩ የቫይረስ ህመም አይነቶች የተሰጠ የወል ስም ነው። ቢጫ ወባ፣ የደንግ ትኩሳት እና ኢቦላ ተጠቃሽ ናቸው። ክሪሚያን ኮንጎ ሂሞራጂክ ፊቨር እና ሪፍት ቫሊ ፊቨር የተባሉ በሽታ ዎችም እዚህ ውስጥ እንደሚካተቱ የዓለም ጤና ድርጅት በድረገጹ ጽሁ ያሰፈረው መረጃ ያስረዳል። ሄሞራጂክ ፊቨር በዋናነት የሰውነትን የደም ዝውውር የሚጎዳና ሰውነትን ራሱን የሚቆጣጠርበት አቅም የሚያሳጣ ነው። ህይወትን እስከ መቅጠፍ የሚደርስ ህመም እንደሆነም ተገልጿል። የጤና ሚኒስቴርና የህብረተሰብ ጤና ተቋም ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከዘረዘሯቸው ውስጥ በአፍ አፍንጫና ሌሎች የሰውነት ክፍሎች መድማት የሚለው ይገኝበታል። ትኩሳት፣ ማስቀመጥና ማስመለስም በምልክትነት ተጠቅሰዋል። የዓለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት እንዲሁም ከደም መፍሰስ ጋር የተያዘ ችግር በተጨማሪ ምልክትነት አስፍሯል። ህመሙ የሰውነት ክፍሎችን መደበኛ ስራ የሚያስተጓጉል ኦርጋን ፌለር የሚያስከትል እንደሆነም የተቋሙ መረጃ ያሳያል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊት ፊትና ደረት ላይ የሚሰማ ሙቀት ይስተዋላል። ህመሙ በተባባሰባቸው ሰዎች ላይ ከመጠን ያለፈ የደም መፍሰስ ይከሰታል። ካፍና ካፍንጫ እንዲሁም ከሌሎች የሰውነት ክፍሎችም ደም ይፈሳል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስ እና ሞት ያስከትላል። የዓለም ጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ አካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲተላለፍ ያደርጋል። ክሪሚያን ኮንጎ ሄሞሮጂክ ፊቨር እና ሪፍት ቫሊ ፊቨር በተባሉ የህመሙ አይነቶች በበሽታው የተያዙ እንስሳትን ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥ ተጠቅሷል። እንደ ሪፍት ቫሊ ፊቨር እና ደንጌ ፊቨር ባሉ የህመሙ አይነቶች ደግሞ የወባ ትንኝ ንክሻ በሽታው እንደሚያስተላልፍ ተገልጿል። አይጠመቁጥ የተባሉ የአይጥ ዝርያዎችን በሽታው እንደሚያስተላልፉ ተጠቅሷል። ጤና ሚኒስቴር ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚያስፈልግ አሳስቧል። ሁልጊዜ እጅን በሳኒታይዘር ወይም በውሃና ሳሙና መታጠብ ማጽዳት እንደሚያሻም ተገልጿል። የዓለም ጤና ድርጅት ቫይራል ሄሞሮጂክ ፊቨር ወይም በመጻረ ቃሉ ቪኤችኤፍ በሚል አጠቃላይ መጠሪያ የጠቀሰውን ህመም በመላ ዓለም እየተባባሰ የመጣ ስጋት ነው ሲል ይገልጸዋል። አጠቃላይ የህመሙን አይነቶች ለማከም የሚውል መድኃኒት እንደሌለ የዓለም ጤና ድርጅት መረጃ ይጠቁማል። ሆኖም ግን የቢጫ ወባና ኢቦላ ክትባቶች የህመሙን ዝርያዎች ለመከላከል እንደሚረዱ ተገልጿል። በህመሙ የተያዙ ሰዎች ትኩሳታቸው እንዲቀንስ በማድረግ የመተንፈሻ አካላቸው በአግባቡ እንዲሰራ ኦክስጅን መስጠትና በሌሎችም መንገዶች የህክምና እርዳታ ይሰጣቸዋል የጤና ሚኒስቴርና የህብረተሰብ ጤና ተቋም ባወጡት መግለጫ ላይ የህመሙ ምልክቶች እንደሆኑ ከዘረዘሯቸው ውስጥ በአፍ አፍንጫና ሌሎች የሰውነት ክፍሎች መድማት የሚለው ይገኝበታል ትኩሳት ማስቀመጥና ማስመለስም በምልክትነት ተጠቅሰዋል። የአለም ጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም ራስ ምታት እንዲሁም ከደም መፍሰስ ጋር የተያያዘ ችግር በተጨማሪ ምልክትነት አስፍሯል ህመሙ የሰውነት ክፍሎችን መደበኛ ስራ የሚያስተጓጉል ኦርጋን ፌለር የሚያስከትል እንደሆነም የተቋሙ መረጃ ያሳያል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ እየተባባሰ ሲሄድ የሆድ ህመም፣ ማስመለስ፣ ማስቀመጥ፣ የቆዳ መቆጣት እንዲሁም ፊትና ደረት ላይ የሚሰማ ሙቀት ያስተውላል። ህመሙ በተባባሰባቸው ሰዎች ላይ ከመጠን ያለፈ ደም መፍሰስ ሄሞሬጂንግ ይከሰታል። ካፍና ካፍንጫ እንዲሁም ከሌሎች የሰውነት ክፍሎችም ደም ይፈሳል። የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። ህመሙ ከፍተኛ ደረጃ ላይ ሲደርስ ከፍተኛ ደም መፍሰስና ሞት ያስከትላል። የዓለም ጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ አካል ንክኪ ወይም በበሽታው ከተያዙ ሰዎች ሰውነት የሚወጣ ፈሳሽ ወይም ደም መንካት ህመሙ እንዲተላለፍ ያደርጋል። ክሪሚያን ኮንጎ ሄሞሮጂክ ፊቨር እና ሪፍት ቫሊ ፊቨር በተባሉ የህመሙ አይነቶች በሽታው የተያዙ እንስሳትን ጥሬ ስጋና ወተት መመገብ ለበሽታው እንደሚያጋልጥ ተጠቅሷል። እንደ ሪፍት ቫሊ ፊቨር እና ደንጌ ፊቨር ባሉ የህመሙ አይነቶች ደግሞ የወባ ትንኝ ንክሻ በሽታው እንደሚያስተላልፍ ተገልጿል። ሮደንተስ የተባሉ የአይጥ ዝርያዎችም በሽታው እንደሚያስተላልፉ ተጠቅሷል። የጤና ሚኒስቴር ምልክት ከታየበት ሰው ጋር ንክኪ በሚኖርበት ጊዜ ራስን የመ መከላከያ ዘዴዎችን መጠቀም እንደሚያስፈልግ አሳስቧል። ሁልጊዜ እጅን በሳኒታይዘር ወይም በውሃና ሳሙና መት በመታጠብ ማጽዳት እንደሚያሻም ተገልጿል። የዓለም ጤና ድርጅት ቫይራል ሄሞሮጂክ ፊቨር ወይም በምህጻረ ቃሉ ቪኤችኤፍኤስ በሚል አጠቃላይ መጠሪያ የጠቀሰውን ህመም በመላው ዓለም እየተባባሰ የመጣ ስጋት ነው ሲል ይገልጸዋል። የዕለቱ መረጃ ይህን የሚመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ።